ቬትናም ተወዳዳሪ የኢኮኖሚ ስርዓት ለመገንባት የምትከተለው የተሰናሰለ የሰው ሀብት ልማት ትምህርት የሚወሰድበት መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የቬትናም የስራ ጉብኝት የኢትዮጵያን የልማት አቅጣጫ ከሌላው ዓለም ጋር በማገናዘብ ያልታዩና ትምህርት የሚወሰድባቸውን ተሞክሮዎች ለመቅሰም እድል የሰጠ መሆኑንም ተናግረዋል። ቬትናም እንደ ኢትዮጵያ ሁሉ አስቸጋሪ ጉዳዮችን በማለፍ በብዛት የኢኮኖሚ የልማት አቅጣጫ ቅኝት እድገትን በማስቀጠል ምቹ እድል የፈጠረች ሀገር መሆኗንም አብራርተዋል። ቬትናም ከግብርና መር ኢኮኖሚ በመላቀቅ ስኬት እያስመዘገበች የምትገኝበት የከተማና ገጠር ልማት ተግባርም በኢትዮጵያ ተስፋ ሰጪ ውጤት እየተመዘገበ እንደሚገኝ ገልጿል። በቬትናም ጉብኝትም የእርስ በርስ ልምድና ተሞክሮን በመጋራት የሀገሪቱን እድገት ለማስቀጠል ትምህርት የተወሰደበት መሆኑን አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። ለ2017-2018 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዟል። ከዚህ ውስጥም እስከ ሚያዝያ 12 ቀን 2017 ዓም ድረስ ከ1 ሚሊዮን ሜትሪክ ቶን ወይም 16 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ የተጓጓዘ ሲሆን፣ 5759 ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ ይገኛል። ወደ ሀገር ውስጥ ከተጓጓዘው ከ1 ሚሊዮን ሜትሪክ ቶን የ ሊቀጥር ማዳበሪያ ውስጥ 895722.2 ሚሊዮን ቶኑ የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 172690 ሜትሪክ ቶኑ ደግሞ በባቡር ተጓጉዟል። ዘገባው የኢትዮጵያ ማሪታይም ባለስልጣን ነው። በትንሣኤ በዓልና በዋዜማው ምንም አይነት የኃይል እጥረት አለማጋጠሙን በኢትዮጵያ ኤሌክትሪክ ኃይል የብሔራዊ የኃይል መቆጣጠሪያ ማዕከል አስታወቀ። በማዕከሉ የሪል ታይም ኦፕሬሽን ስራ አስኪያጅ አቶ ጉልላት እንግዳ እንደገለጹት ከበዓሉ ዋዜማ እስከ በዓል እለት የኃይል እጥረትና መቋረጥ እንዳያጋጥም ከኃይል ማመንጫ እስከ ማከፋፈያ ጣቢያ ድረስ አስፈላጊው ዝግጅት ተደርጎ የተለያዩ ስራዎች ሲከናወኑ ነበር ብለዋል። ለበዓሉ ለመጠባበቂያ ከተያዘው ኃይል ውጪ ከ4800 ሜጋዋት በላይ ኃይል ለማቅረብ ዝግጅት ቢደረግም በዋዜማው 4624 ሜጋ ሜጋዋት እንዲሁም በበዓሉ ዕለት 3856 ሜጋዋት ኃይል ከፍተኛ የኃይል ጭነት መመዝገቡን ገልጸዋል። ተቋሙ ያለምንም ችግር የሚፈለገውን ኃይል ማቅረብ መቻሉ ከጊዜ ወደ ጊዜ አስተማማኝ ኃይል የማቅረብ አቅሙን በከፍተኛ ደረጃ እያሳደገ መምጣቱን የሚያሳይ ነው ማለታቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል።